ሆሳዕና በአርያም፣ ሆሳዕና ማለት መድኃኒት ወይም አቤቱ አሁን አድን ማለት ነው። በዐብይ ጾም ስምንተኛ ሳምንት የሚከበር በዓል ሲሆን ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘጠኙ አበይት በዓላት አንዱ ነው። ከስምንቱ የዐብይ ጾሞች እሁድ አንዱና የመጨረሻው ሳምንት ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልልበይ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትውትም ሆኖ በአህያ በአህያቱም ግልጋል በውርንጭላይቱ ተቀምጦ ወደ አንቺ ይመጣል፣ በማለት በትንቢት የተነገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ቤተ ፍጌ በአህያ ውርንጭላይ ላይ ተቀምጦ ወደ ኢየሩሳሌም መግባቱን በማሰብ ቅድስት ቤተክርስቲያን በዓሉን በድምቀት ታከብረዋለች። በወንጌሉም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ደብረ ዘይት ቤተፋጌ በደረሰ ጊዜ ትድቢቱ ይፈጸም ዘንድ ሁለት ደቀ መዛሙርቱን ጠርቶ በፊታችሁ ወዳለች መንደር ሂዱ፣ ያን ጊዜም የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፣ ፍቱና አምጡልኝ አላቸው። ደቀ መዛሙርቱም የሰው ንብረት ዘርፈን እንዴት እናመጣለን ብለው መፍራታቸውን የተረዳው ጌታችንም ምን ታደርጋላችሁ የሚሏችሁ ቢኖር ጌታቸው ይሻቸዋል በሏቸው ያን ጊዜ ይሰዷቸዋል አሏቸው። ደቀ መዛሙርቱም ሄደው ጌታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። ልብሳቸውንም በአህያውና በውርንጭላይቱ ላይ አድርገው ጌታችንም በእርሱ ላይ ተቀመጠ። ሕዝቡም ልብሱን በመንገድ ላይ ያነጠፈ ዘንባባና የዛፎች ጫፍ እየቆረጡ ሆሳና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳና በአርያም እያሉ ይጮሁ ነበረ። ልብሳቸውን ማንጠፋቸው ለክብሩ መገለጫ ነው። እንዲህ ባለ ክብርና ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬና በአመስጋኞች ጩኸት ተናወጠች። የህዝቡ ጩኸትና ደስታ ያበሳጫቸው ፋሪሳውያንና አይሁዳውያን የሚያመሰግኑትን ዝም እንዲያሰኙ ጌታችንን ቢጠይቁትም እነሆ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መልሶላቸዋል። በነቢዩ ዳዊት ከሚጠቡ ህፃናትና ከልጆች ምስጋናን አዘጋጀህ እንዳለ የተነገሩ ትንቢት ይፈጸም ዘንድ የአርባ የሰማንያ ቀን የአመት የሁለት አመት ህጻናት አመስግነውታል። አዋቂዎቹም ህጻናትም ሆሳዕና በአርያም እያሉ ማመስገናቸው መድኃኒት መባል ላንተ ይገባሃል ማለታቸው ነው። በበዓለ ሆሳዕና ከሚነሰው ታሪክ ውስጥ የአህያዋና የውርንጭላዋ ጉዳይ ነው ጌታችን ኪሩቤል በሚሸከሙ ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጭላዋ ፈታችሁ አምጡልኝ ማለቱ የሰው ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ያመለክተናል። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ስልጣነ ክህነታቸውን ያመላክታል። በምድር የፈታችሁት በሰማይ የተፈታ ይሆን እንዲል፣ በአህያው ላይ ልብሳቸውን ማንጠፋቸው የምትመች የማትቆረቁር የወንጌል ህግ ሰጠህን ሲሉ ነው። ባህያ የተቀመጠው ሰው በፈረስ እንደተቀመጠው ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲሉ ባህያ ተቀምጧል። በኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱን በእግሩ ሄዶ ሁለቱን በአህያዋ በሩንጭለቱ ደግሞ ሶስት ጊዜ ቤተ መቅደሷን ዞሯል። ይህም የሶስትነቱ ምሳሌ 14ቱን በእግርም ሄዱ አስርቱ ቱ ትእዛዛትን አራቱ ደግሞ የአራቱ ኪዳናት ማለትም ኪዳነ ነው ክህነተ መልከ ጼዴቅ ግዝረተ አብርሃምና ጥምቀተ ዮሐንስን ያመለክተናል። ከግለሰብ ደጅ የተፈታች አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያዋን ያልናቀ አምላክ፣ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፍቃዱ ነው። የአህያዋን መፈታት የፈለገ ጌታ፣ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋል። ሆሳዕና ከረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ይታወቃል። በዋዜማዎቹ ዕለታት ከቅዱስ ያሬድ ድርሰት ከሆነው ከጾመ ድጓ ሆሳዕና በአርያም ሆሳዕና ለወልደ ዳዊት በማለት ይዘመራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ሕዝቡ ዘንባባ ይዘው ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ስለተቀበሉት ይህን በማሰብ ቤተክርስቲያናችን ዘንባባ ለህዝበ ክርስቲያኑ ታድላለች። በቤተክርስቲያን በአራቱም ማዕዘናት ከአራቱም ወንጌል ዕለቱን የሚመለከቱ መንባባት ይነበባሉ፤ ከቅዱስ ማቴዎስ፣ ከቅዱስ ማርቆስ፣ ከቅዱስ ሉቃስ፣ ከቅዱስ ዮሐንስ። በሰሞነ ህማማ ጸሎተ ፍትሐት ስለማይፈጸም ጸሎተ ፍትሐት የሚደረገው በዚህ ዕለት ነው። ወስብሐት ለእግዚአብሔር። መልካም ባለ ሆሳና ይሁንላችሁ።